አዲስ አበባ በ1879 ዓመተ ምሕረት ከተቋቋመችበት ጊዜ አንስቶ 125 ያህል ዓመታትን አስቆጥራለች። ዛሬም የእድገቷ ውናቴ የእድሜዋን ያህል ባይሆንም፣ ከቅርብ ጊዜ ወዲህ ግን በከተማ ውስጥ የምናያቸው በርካታ የመሠረተ ልማት አውታሮች እየተስፋፉ መሆናቸው ከተማዋን በእድገት ጎዳና ላይ መሆኗን የሚያሳዩ ምስክር ናቸው። በደረስንበት ደረጃ ግን ታላቅ ፍጥነት የታየበት በስፋትም በፍጥነትም በታሪካችን ውስጥ ከሰራ ነው የበለጠ የሚል እምነት አለ። ባለፉት ተከታታይ የአዲስ መቶ አምስት ፕሮግራማችን ላይ አዲስ አበባ ከምስረት አንስቶ ምን አይነት ገጽታ እንደነበር አታውስተን ነበር። ዛሬም ታዲያ አዲስ አበባ በአፄ ኃይለስላሴ ንግስና ስርዓት ምን ትመስል ነበር የሚለውን ለመዳሰስ እንሞክራለን። አብራችሁን ቆዩም። ተማሪዎች ደረጃ ተማሪነት ደረጃ በደረስንበት ጊዜ ከፍተኛ የከተማ ፕላን የከተማ ስራ ፍላጎት እየመጣ የነበረበት ጊዜ ነው። ሽፈራው መንገሻ በጻፈው የኢትዮጵያ ታሪክ ጉዞ በሚለው መጽሐፉ ላይ እንዳሰፍረው አፄ ምኒልክ አልፈው፣ አቤቶ እያሱ ቀጥሎም ንግስት ዘውዲቱ ነግሰው፣ ከዚያም ራስ ተፈሪ መኮንን ኢትዮጵያን በጠቅላላ ኃላፊነት ተረክበው መርተዋታል። ራስ ተፈሪ መኮንን ከ1909 ዓ ም ጀምሮ እስከ 1923 ዓ ም ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገዘ ኢትዮጵያ ተሰኝተው እስከ ነገሱበት በአልጋ ወራሽነት ጊዜያቸው ለኢትዮጵያ ብሎም ለአዲስ አበባ የተለያዩ ስራዎችን አበርክተዋል የመጀመሪያ ሰማይ ጠቀስ ሕንጻ እየተባለ እኛም ከትምህርት ቤት እንድንጎበኘው እየተደረገ የተጀመረ እሱና ልዕልት ፀሐይ ሆስፒታል ግቢ የጦር ኃይሎች አሁን የሆነው እዛ ፔዲያትሪክ ክሊኒክ ህንጻ ስራ ሁለቱ ነበሩ። ከዛ ሌላ የብሔራዊ ቲያትር ፉቲንጉ ቀድሞ የነበረ ይመስለኛል። ስራው ሲጀመር ልክ በዚህ ሁኔታ እኔ እዚህ ትምህርቴን ጨርሼ ወደ ውጪ ስለሄድኩ በሚቀጥሉት አስር ዓመታት ውስጥ የተሰሩ ስራዎች ብዙ ናቸው። ኤርፖርት ነበረ። ከዛ ነው ወደ ውጪ ሄዱ። ስመለስ ግን በቦሌ ነው የመጣሁትና ያው ቦሌ ተሰርቶ ከቦሌ ወደ መሀል ከተማ የሚያመጣውን መንገድና የፊንፊኒ አካባቢ ህንፃዎች ተሰርተው ወደ ላይ ኢሲኤም ወደ ኢሲኤም የሚወስደው ድልድይ፣ ውጪ ጉዳይ፣ ሂልተን እንደዚህ ያሉት እና አራት ኪሎ ያሉት ነው። ንጉሱ ኃይለስላሴ የኢትዮጵያን ንግድ እንቅስቃሴ ይበልጥ ለማጠናከርና ዘመናዊነትን ለማስፋፋት የመገናኛ ዘዴን ፖስታ ቤትን ጨምሮ ብሔራዊ ባንክን ትላልቅ ድርጅቶችን ከማስፋፋታቸውን በተጨማሪ የአዲስ አበባ መንገድ ፕላን መሰረት እንደ ጣሉ ኢንጂነር ዘውዴም ይናገራሉ። ከዚያም ወደዚህ ወደ ራስ መኮንን ድልድይ ስትሄድ በዛ አካባቢ ሞስፎልድ እና ትላልቆቹ ህንፃዎች እና ወደ መሀል ስትመጣ ራሱ ማዘጋጃ ቤቱ እና ቸርችል ጎዳና በአዲስ መልክ የተሰራበት ጊዜ ነው። የፖስታ ቤቱ፣ ሳለስላሴ ህንፃ እና ብሔራዊ ባንክ፣ ኖርት ቤጅ ባንክ እነዚህ የመሳሰሉ ቆንጆ ቆንጆ ህንፃዎች በዛ ዘመን የተሰሩት። መንገዶቹም በፕሮጀክቱ አሁን የሚሰሩት ጭምር በፕላኑ ላይ ነበሩ። እና ግን የለሙት መንገዶች ያው ህዝብ የደረሰባቸው በሰፈራ የደረሰባቸው መንገዶች ናቸው እነሱ የተሰሩት ጥሩ ነው። በሚቆዩም ጥሩም በሆነም አይነት የተሰሩ መንገዶች እስከዛሬም ያልፈረሱ ተፈጥሮም ረድቷቸው ማደስ እንኳን ያላስፈልጋቸው መንገዶች አሉ። በተለይ ተዳፋት በሆኑ ቦታዎች እና እንደዚህ አካባቢ መንገዶች ተብሎ በተፈጥሮ የማይበላሹም በደም ከተሰሩ እንደሱ ያሉ መንገዶች ተሰሩ። አፄ ኃይለስላሴ ጣሊያን ሀገራችን በወረረበት ወቅት በስደት ወደ እንግሊዝ አቅንተውም ነበር። ታዲያም በሳቸው የስደት ጊዜ መዲናዋ በወራሪው እጅ ስር መውደቋም አልቀረም። ከተማዋን ሲቆጣጠራት የልማት ስራዎች የሉም ያለ ፒያሳ መሀል እና ቀደም ሲል ከእንጦጦ ሲወረድ የቤት ብዛት አለ፣ የሳር ቤት ህዝብ አለ። ነገር ግን ዘመናዊ ከተማ አልነበረም ማለት ይቻላል። ወደኋላ ያለውን ነገር ስናነብ መንገዶች መጀመሪያ የተሰሩት ከዚህ ከታላቁ ቤተ መንግስት እስከ እንጦጦ ድረስ ነው፣ የመጀመሪያው መንገድ የተሰራው። ሁለተኛው የተሰራው ከዛው ከቤተ መንግስት እስከ ጊዮርጊስ ነው እና ድልድዩ ራሱ ቀለሜ በሚባል ወንዝ ላይ የተሰራው ራስ መኮንን ድልድይ፣ በግል ራስ መኮንን ያሰሩት ነው። የሀገሪቱ ልማት ይሄን ያህል አልነበረም እና በዛው ጊዜ ንግስት ዘውዲቱ ሲነግሱ ለመጀመሪያ ጊዜ መብራትም ከቤተ መንግስቱ እስከ አራዳ የገባበት ጊዜ ነው የነበረው እና በጣም ወደኋላ የነበረ ነገር ነው። እንዲህ እይታን ያሰፋ ዘመናዊ እይታን ያመጣ የጣሊያን ጊዜ ነው። ልማት በእጅጉ በከተማም በገጠርም የተሰራበት ጊዜ ነው እና ከሱ በኋላ ነው ንቃትም የተገኘው የሚል አስተሳሰብ። ንጉሱ የአፍሪካ አንድነት ድርጅት ቤተ መንግስት፣ ጊዮን ሆቴል እንዲሁም የተለያዩ ዓለም አቀፋዊና ሀገራዊ ተቋማትን በአዲስ አበባ ውስጥ ለመገንባትም ጥረት አድርገዋል። ራሱን ቤተ መንግስቱን ኢዮቤልዩ ቤተ መንግስት ሲሰራ የአገር እንግዳም ማሳረፊያ ተብሎ ሲናገሩ ሰምቻለሁ። እኔ ራሴ ኮንስትረክሽን ስራ ውስጥ ወደ መጨረሻው ላይ ገብቼ ስለነበረ እና ለሀገር ለእንግዳ ማስተናገጃ እንኳን የሌላት አገር ስለነበረች እነዚህ እነዚህ እነ ጊዮን ሆቴል ከቤተ መንግስቱ ጋር ተያይዞ እንደገና የአፍሪካ የአፍሪካ ድርጅት እዚህ መቋቋሙ ለመሪዎች ማረፍ ያዛ ግቢ ውስጥ የተሰሩ ቪላዎች አሉ። እነዚህ እነዚህ የፖሊስ ማሰልጠኛ የነበረው ለዛ ተሰጥቶ እንደዚህ ያሉ ጥሩ ነገሮች ተሰርተዋል። ከተማ የጤና ሽፋን እንዲሁም የትምህርትን ተደራሽነት ለማስፋፋት ንጉሱ በወቅቱ ፈንጭ ያሳዩበት ነገር ግን ህዝብ ድጋፍና ኃይል አለመኖሩ ውስኑነቱ እንደፈጠረ ኢንጂነር ዘውዴም ይናገራሉ። እነዚህ ሁሉ ሆስፒታሎች የምታያቸው የመንግስት ሆስፒታሎች በሙሉ በሳቸው ዘመን ነው የተሰሩት። ከአርባ ዓመት በፊት ነው ያሉን ሆስፒታሎች ተላልቀው የምታያቸው ሁሉ በዛ ጊዜ ነው የተሰሩት። ትምህርት ቤቶቹ በዛ ጊዜ ነው የተሰሩት። ትላልቆች ትምህርት ቤቶች እነ ተፈሪ መኮንን ቀደም ብሎም ዳግማዊ ምኒልክ እና ቀዳማዊ ኃይለስላሴ ትምህርት ቤት ኮሌጆቹ ኖቹ ሁሉ ያኔ ነ ተከፈቱት እና እነዚህ ግን ውሱንነት ነበራቸው፣ እንዳልኩ የህዝብ ኃይል ድጋፍ ያለው አልነበረም። የሚያለማ ህዝብ ልማት ደረጃ ያደረስን ስላልነበረ እኛም አዲስ አበባ በንጉሱ የንግስና ዘመን የነበራትን ገጽታ በመጠኑ ያስቃኘንበት ዝግጅታችንን በዚያው አበቃን። የሳምንት ሰው ይበለን።